ከሆሳዕና ጀምሮ እስከ ስቅለት ባሉት ቀናቶች ሕዝበ ክርስቲያኑ ስለ ሀገር በመጸለይ በመረዳዳት ማሳለፍ ይገባል ሲሉ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን አባት መጋቢ ሐዲስ ሰለሞን ገለጹ። የኢየሱስ ክርስቶስን ሕማማት ሃይማኖቱ በሚፈቅደው መሰረት የሚሰጡ ትእዛዛትን በመፈጸም ማሳለፍ ይገባቸዋልም ብለዋል። ቴዎድሮስ ደሴ ከሃይማኖት አባት ጋር ቆይታ አድርጎ ተከታዩን ዘገባ አዘጋጅቷል። መልካም መጋቢ ሐዲስ ሰለሞን ለቃለመጠይቁ ፈቃደኛ ሆናችሁ እዚው ስቱዲዮ ስለመጣችሁ ከልብ እናመሰግናለን። እንደሚታወቀው ሰሞኑን የአብይ ጾም መገባደጃ ወቅት ላይ ነው የምንገኘው እና እንግዲህ የአብይ ጾም ሃይማኖታዊ ዳራው ሃይማኖታዊ አንድምታው ምን ይመስላል ከሚለው እስኪ እን ጀምር አብይ ጾም በይዘቱም በቁጥሩም እጅግ ሰፊ ከመሆኑ አንጻር አምላካችን እግዚአብሔር ለሰው ልጆች ሲል ያሳየበት ፈተናዎችን ያለፈበትና እሱም ፈተናዎች እንድል ያደረገበትን ነው የሚያመለክተው። አንድምታው ለሰው ልጆች ጾምን፣ አንድነትን፣ ፍቅርን ያስተማረበት እንደሆነ ይነገራል። አብይ ጾም የሚባለው በሳምንታት ስምንትን በቁጥር 55ን ቀን የያዘ ሲሆን ከውሳይና እስከ ትንሳኤ ያለው ሰሙነ ሕማማት በመባል የሚታወቅ ነው። ይህ ማለት የመከራ ሳምንት ወይም ደግሞ ስለ እግዚአብሔር ስለ ኢየሱስ ክርስቶስ መከራ የሚታሰብበት ቀን ስለሆነ ከሆሳዕና እስከ ትንሳኤ ወይም እስከ ቅዳሜ ያለው ሰሙነ ሕማማት በመባል የሚታወቅ ነው። ከሆሳዕና ጀምሮ እስከ ስቅለት ባለው ጊዜ የኢትዮጵያ ኦርቶዶክስ ሃይማኖት አማኞች ወይም ደግሞ ተከታዮች ይህንን ጊዜ በምንድን ነው ማሳለፍ ያለባቸው? ከአንድ ክርስቲያን ወይም ደግሞ ከአንድ ኦርቶዶክሳዊ የሚፈለገው ኢየሱስ ክርስቶስ ለሰው ልጆች ዋጋ ተከፈለ ሞት እንዲል አድርጎ ከተነሳ የሚለብሱት የሌላቸው የሚበሉት የሌላቸው በየመንገዱ የወደቁ ይኖራሉና አንዱ መተሳሰቢያ ስለሆነ ይልቁንም ደግሞ መጽሐፍ ብፁዕ ዘይሌቡ ላይደንዳይቦ ምስኪን ለምስኪኑ ለድሃው ምንም ለሌለው የሚያስብ ንዑድ ክቡር ነው ብሎ ስለሚነግረን ከዚህ የምንማረው ያለው ለሌለው ማካፈልን እንዲሁ በተለያየ ቦታ ለወደቁትን መጎብኘት እንደሚጠበቅ ኢየሱስ ክርስቶስ በተለያየ የመጽሐፍ ክፍል ነግሮናል ማለት ነው እና ያን እናደርግ ደግሞ የኢትዮጵያ ኦርቶዶክስና አጥብቃ ታስተምራለች፣ መልእክቷን ትናገራለች ማለት ነው። በአጠቃላይ በመከራው ጊዜ ኢየሱስ ክርስቶስን መስለው ጥቁር ለብሰው በስግደት በጾም ይቆያሉ። ኢየሱስ ክርስቶስ ደግሞ ሞትን ድል አድርጎ ሲነሳ የምስራች ብለው ነጭ ለብሰው ደስታውን ይካፈላሉ ማለት ነው እና እሱ ሞቶ የሰው ልጆች በሞቱ ከሞተ ስጋ ከሞተ ነፍስ ለማዳን የመጣ እንደሆነ የሚያስረዳ ሲሆን ኢየሱስ ክርስቶስ ወደ ዓለም ሲመጣ ለምን መጣ የሚለውን እንድንጠይቅ ወይም ደግሞ እንድናሳውስ ያደርገናል። ያ ማለት የሰው ልጆች ለማዳን ለ5500 ዘመን የነበረውን የሰው ልጆች የመከራ ጊዜ ለማሳለፍ እሱ ሞቶ የሰው ልጆች በሞቱ ከሞተ ስጋ ከሞተ ነፍስ ለማዳን የመጣ እንደሆነ የሚያስረዳ ሲሆን እኛ ከዚህ የምንማረው ኢየሱስ ክርስቶስ መጽሐፍም አንዱ ስለ አንዱ ሞተ የሚል እስከሆነ ድረስ ኢየሱስ ለሰው ልጆች ሞች ሲል ወደዚህ ከመጣ የሰው ልጆች ደግሞ አንዱ ለአንዱ መተሳሰብን፣ ፍቅርን፣ የሰውን መከራ ራስ መሸከምን ልክ ራሱን እንደ ወንድሙን እንደ ራሱ ማየትንና ፍቅርን የምን ያስተማርበት ነው ማለት ነው። መጋቢ ሐዲስ ሰለሞን ስለ ስቅለትና ስለ ሆሳና በዓል አንድምታ በሚመለከት ለሰጡን ሰፊ ማብራሪያ ከልብ እናመሰግናለን። እኛም እናመሰግናለን።